ከእናንተ ከሐሳባችሁ በቀር ለራሳችሁ ካላችሁ አመለካከት በቀር እናንተን ይዞ ወደ ኋላ ሊያስቀራችሁ የሚችል ምድራዊ ኃይል የለም። በሕይወታችሁ ለሚፈጠሩ ነገሮች ውጫዊው ነገር ሰላም፣ ፍቅር፣ መትረፍራፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ በሆነ አስተማሪ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። ላንተ ዘላቂ የእድገት እድል አለ። አንዳንድ ሰዎች ለእድገት እድል በሌለበት ቦታ ወይም የደሞወዝ ጭማሪ በሌለበት መስሪያ ቤት ተቀጥረው ስለሚሰሩ ወደፊት መቀጠል ወይም ማደግ አልችልም ይላሉ። እንደ እውነቱ ከሆነ ይህ ሁሉ የግድ እውነት አይደለም። በማንኛውም ሁኔታ ውስጥ ወደፊት ለመራመድና በህይወት ውስጥ ወደፊት ለመሄድ የአእምሮ ህጎችን መጠቀም ትችላለህ። ሚስጥሩ አንተ መሆን የምትፈልገውን ግልጽ የአእምሮ ስዕል ማዘጋጀት ይኖርብሃል። የድብቁ አእምሮ ኃይልና ጥበብ እንደሚደግፍህ ማወቅ ይኖርብሃል። ሚስጥሩ አንተ መሆን የምትፈልገውን የአእምሮ ስዕል ማዘጋጀት፣ የድብቁ አእምሮ ኃይልና ጥበብ እንደሚደግፍህ ማወቅና ከዛ ስለምትፈልገው ነገር የአእምሮ ስዕል መቅረጽ፣ የቀረጽከውን የአእምሮ ስዕል በእየለቱ ደጋግመህ ደጋግመህ በማየት ፍቅር፣ እምነት እና ስሜት መስጠት ይኖርብሃል። በህይወትህ ውስጥ ተጨባጭ ሆኖ እንደሚገለጥ ማመን ይጠበቅብሃል። አሁን የምትሰራውን ስራ ውደደው። አሁን ባለህበት ቦታ ማድረግ የምትችለውን ሁሉ አደርግ! ጨዋ፣ ደግ፣ አፍቃሪ ሁን። ትላልቅ ነገሮችን አስብ። ሀብት ይታይህ! የአሁኑ ስራህ ወደ አሸናፊነት የምትወጣበት መሰላል ሊሆንልሃል። እውነተኛ ዋጋህን ተገንዘብ። በአእምሮ ሀብትን ጠይቅ። የሀብትና የእድገት ነጸብራቅ ይሰማህ! ወሰን አልበው ዕውቀት በአጭር ጊዜ ውስጥ አዲስ የእድል በር ይከፍትልሃል። ውድ ቤተሰቦች ከእናንተ ከሐሳባችሁ በቀር ለራሳችሁ ካላችሁ አመለካከት በቀር እናንተን ይዞ ወደ ኋላ ሊያስቀራችሁ የሚችል ምድራዊ ኃይል የለም። በሕይወታችሁ ለሚፈጠሩ ነገሮች ውጫዊውን ነገር ምክንያት አታድርጉ። አታማርሩ፣ አታለቃቅሱ፣ ይልቁንስ ማማረርና ማለቃቀስ መፍትሄ ስለማያመጣ ኃላፊነቱን በመውሰድ ለመፍታት ይኖር። በተለይ ደግሞ ህይወታችሁን በሚመለከት ማንም ኃላፊነቱን አይወስድላችሁም። ህይወታችሁ በእናንተ እጣ ፈንታ የሚወሰን ነው። ወደፊትም ለመሄድ ወደኋላም ለመቅረት ወሳኞቹ እናንተ ናችሁ። ህይወት በእናንተ ምርጫ ነው። ውድ ቤተሰቦች ለዛሬ የነበረን ቆይታ ነው ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይህን ቪዲዮ ሰብስክራብ፣ ላይክ በማድረግ መከታተል ትችላላችሁ። በዚህ ቻናል የሚለቀቁ ለህይወታችን ይጠቅማል የሚባሉ መረጃዎች ስለሆኑ በጣም አስፈላጊ የአእምሮ ምግብ ማግኘት ትችላላችሁ። ሰብስክራብ አድርጋችሁ በመከተል እስከዛ ድረስ በያላችሁበት ሰላም ለእናንተ ይሁን። ቻው። አስተያየት ኮሜንት ላይ መስጠት ትችላላችሁ። ቻው።